ዛሬ ደግሞ ስለ ምጥ እናወራለን ማለት ነው። ምጥ የመውለድ ሂደት ነው። ይህም በማህፀን ጫፍ መስፋፋትና መፋቅ ወይም ደግሞ መሳሳትና ማጠር በሚመራው ምጥ የማህፀን ምጥ የሚታወቅ ሲሆን በመጨረሻ ህፃኑና የእንግዴ ልጁ እንዲወለድ በማድረግ በሆርሞን ለውጦች ላይ የሚገኙ ለውጦችንም የሚያካትት ሲሆን ፊዚዮሎጂካል ሂደት ነው ማለት ነው። ምጥ በተለምዶ ሶስት ደረጃዎችን ያልፋል። የመጀመሪያው የማህፀን ጫፍ መስፋፋት፣ ሁለተኛው የህፃኑ መወለድ፣ ሶስተኛው የእንግዴ ልጅ መወለድ። ስለዚህ እነዚህ አሁን የምነግራችሁ አራት ምልክቶች ካሉ ምጥ ነው ልንለው እንችላለን። የመጀመሪያው ቁርጠት ምጥ የሚገለጸው በማህፀን መኮማተር ወይም ዩትራይን ኮንትራክሽን ሲሆን የራሱን የቻለ ፍሪኩንሲ እና ኢንቴንሲቲ ያም ድግግሞሽ እና በጣም እየጋለ እየጠነከረ የሚሄድ ሂደት ላይ የሚታወቅ ነው ማለት ነው። ሁለተኛው ደግሞ የታችኛው የሆድ ክፍል ወደታች መግፋት ያም ሲሆን ምንድን ነው? በዚህ ሰዓት ህመም አለው። ያ ማለት ደግሞ ምን ማለት ነው? ህፃኑ ወደ ፐልቪስ በሚገባበት ሰዓት እና የተለያዩ የታችኛው የማህፀን ጫፎች በሚወጠሩበት ጊዜ ህመም ይኖራል። ለምሳሌ አሁን ቆዳችን ልክ ይህን እስኪ እንደዚህ ብንወጥረው ያመናል አይደል? ብንቆነጠጥ ምናምን ልክ እንደዚህ ሁሉ ማህፀን ወደታች ይሄ ሙሉ የመቁሰል የመወጣጠር ህመም ነገር ይኖሯል፣ ፔን ይኖሯል ማለት ነው። ይሄኛው አንደኛው ነው ማለት ነው። ሌላኛው ደግሞ ሶስተኛው ሙከስ ፕለግ ይባላል። ሙከስ ፕለግ ማለት በእርግዝና ጊዜ የማህፀን ጫፍ ላይ ምን ይደረጋል፣ ይሄ ሙከስ በጣም እየመጠ ይሰበሰባል ማለት ነው። ሙከሱ ሲሰበሰብ ዓላማ አለው። ያ ማለት ከማህፀን ውጭ ያሉ ባክቴሪያዎች ወደ ፅንሱ እንዳይገቡ ወይም ደግሞ ወደ ማህፀኑ እንዳይገቡ የሚከላከል ነው ማለት ነው። ነገር ግን ምጥ በሚጀምርበት ሰዓት እነዚህ ሰርቫይካል ዳይሌሽን በሚኖርበት ሰዓት ወይም ደግሞ የማህፀን በር በሚከፈትበት ሰዓት በቀጥታ ይወጣል። በዚህ ሰዓት አንድ ምልክት ነው ማለት ነው። ስለዚህ ምንድን ነው ማለት ነው? ሶስተኛው ምልክት ምንድን ነው ማለት ነው? የሙከስ ፕለግ መጥፋት ወይም ደግሞ መውጣት ማለት ነው። አራተኛው ደግሞ እንግዲህ የሴት ልጅ የብልት ፈሳሾች ከለር ቼንጅ ያደርጋሉ ማለት ቼንጅ፣ እንግዲህ ከዚህ ምስሉ ላይ እንደምታዩት ከዚህ እንደምታዩት የተለያየ አይነት ፈሳሽ አለ። ልክ እንደዚህ አይነት ነገር ይከሰታል። ከዚህ ሌበር ቱሩና ፎልስ ሌበር አለ እንግዲህ። በምን አይነት መንገድ እናወዳድራቸው ነው እነዚህን ለማወቅ የውሸትና የእውነት ምጥን ለማወዳደር እነዚህ ነገሮች እንጠቀማለን። የመጀመሪያው ዩትራይን ኮንትራክሽን ዩትራይን ኮንትራክሽን ደግሞ ወይም ደግሞ የማሕፀን መኮማተርን ስናይ በእውነተኛው ምጥ ላይ ከሆነ በጣም መደበኛ ሬጉላር ነው ማለት ነው። እንዲሁም ደግሞ እየጨመረ እየጨመረ ይሄዳል ማለት ነው። የዛኛውን ስናይ የውሸቱን ደግሞ ኢሬጉላር ነው፣ መደበኛ አይደለም ማለት ነው። ኢንተርቫሉን ማየት እንችላለን። አሁን ምጥ ይሄ መኮማተር የሚመጣበት ሰዓት ዩትራይን ኮንትራክሽን የሚኖርበትን ኢንተርቫሉ ስናየው ወይም ደግሞ የረፍት ጊዜውን ስናየው በእውነተኛው ከሆነ ቶሎ ቶሎ ይመጣል። ወይዝን ቴን ሚኒት በአስር ደቂቃ ውስጥ አትሊስት ቱ ኮንትራክሽን ይኖራል ማለት ነው። ወይም ደግሞ ሁለት ጊዜ ኮማተለ ብንቆጥረው በሰዓት ማለት ነው። ሌላኛው ምጥ ሰርቫይካል ቸንጅን ስናየው ደግሞ ወይም ደግሞ የማህፀን ጫፉ ለውጥ ይኖራል ማለት ነው። ያ ማለት የማህፀን በር መከፈት አለመከፈት፣ ዳይሌት ማድረግ አለማድረግ፣ የመስፋት ያለመስፋቱ ስናየው በባለሙያ ታይቶ ለውጥ ይመጣል ማለት ነው። ትሩ ሌበር ከሆነ በባለሙያ ነው ቸክ ማድረግ የሚችለው ባለሙያ ሲያዩ የማህፀንበብ እየከፈተ እየሰፋ ይሄዳል ማለት ነው። ነገር ግን ፎልስ ሌቨር ከሆነ ግን ምንም አይነት ሰርቫይካል ቸንጅ አይኖረውም ማለት ነው። ሌላኛው ደግሞ ፔኑን ስናይ፣ ሎኬሽኑን ስናይ፣ ቦታውን ስናይ፣ ምጡ የሚያምበትን ቦታ ስናይ የፎልስ ሌቨር እና የትሩ ሌቨር ይለያያል። ለምሳሌ ውሸት ምጥ ከሆነ የሚያመው ብዙ ጊዜ ከዚህ የታችኛውን የወሊድ ክፍል ነው ማለት ነው። ቱሩ ሌበር ወይም ደግሞ የእውነት ምጥ ከሆነ ግን ሁለቱም ያማል። ይህን እዚህ አካባቢ ወዳችን እና በጀርባ በዚህ በጀርባ የታችኛውን የጀርባ ክፍል በወገብ ስትሬት ያለውን የጀርባ ክፍል ያማል ማለት ነው። ሌላኛው እሷ ምንድን ነው ካላችሁኝ፣ ሌላኛው ደግሞ የእውነት ምጥ ከሆነ በማንኛው ምንም አይነት እንቅስቃሴ ቢደረግ ሪሊፍ ሊያደርግ አይችልም ወይም ደግሞ ፔኑ ሪሊፍ ሊያደርግ አይችልም ህመሙን ሊያስታግስ አይችልም ማለት ነው። መድኃኒት አናልጀሻ ቢሰጥ ወይም ደግሞ አንቲፔን ወይም ደግሞ ማስታገሻ ቢሰጥ፣ በምንም አይነት ቱሩ ሌበር ወይም ደግሞ እውነተኛ ምጥ ከሆነ ህመሙን ሊያስታግስለት አይችልም ማለት ነው። የውሸት ምጥ ከሆነ ግን አንዳንዴ እንቅስቃሴ በማድረግ ወይም ደግሞ ረፍት በማድረግ ሊቆም ይችላል። እንዲሁም ደግሞ ተጨማሪ ማስታገሻው ቢሰጥ የውሸት ምጥ ከሆነ ሊቆማል ማለት ነው። ተመቻችሁ ላይክ፣ ካልተመቻችሁ ሰብስክራይብ አድርጋችሁ ዲስላይክ ማድረግ ትችላላችሁ ማለት ነው። እወዳችኋለን ሳምንቱን 21 ሰብስክራይብ